በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በድካሜ የሚራራልኝ ሊቀ ካህናት አለኝ። በመላው ዓለም የምትገኙ እግዚአብሔር ከሰማይ የሰማያት ወርዶ ከቅድስተ ቅዱሳን ድንግል ማርያም ተወልዶ በፈለገ ዮርዳኖስ በእደ ዮሐንስ ተጠምቆ ስለ ሁላችን በደልና ኃጢአት በቀራኒው አደባባይ ደሙን አፍሶ ሥጋውን ቆርሶ ያዳነን ኃያሉ አምላካችን እግዚአብሔር የተመሰገነ ይሁን። እንደምን አላችሁ አበው ካህናት፣ አሁው ዲያቆናት፣ ምእመናን፣ የቤተ ክርስቲያን ጌጦች ሁላችሁ የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። የዕለት የዕለት ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅርባይነቱ እንደ ቸርነቱ ብዛት ሕያው የሆነውን ቃሉን ሊነግረን ጨለማችንን በብርሃን ሊተካ ሁከታችንን በጸጥታ ሊለውጥ ኃጢአታችንን በጽድቅ ሊቀይር ከግራ ቁመት ከነፍስ ስደት ሰውሮ ለቀይ ቁመት ለመንግሥተ ሰማያት ሊያበቃን የወደደ ሰማይን ያለምሰሶ ከነግሱ የዘረጋው ምድርን በውኃ ላይ ያለ ካስማ ከነ ልብሱ ያጸናው ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው የሁላችን አባት የሁላችን መድኃኒት እርሱ የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ፣ የሰራዊት ጌታ፣ የቅዱሳን ቅዱስ፣ የክቡራን ክቡር፣ የልዑላን ልዑል፣ የሃያላን ሃያል፣ አዶን አዶናይ፣ የሰራዊት ጌታ፣ አባታችን አምላካችን እግዚአብሔር በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። የዕለቱ የነፍሴ ምግብ ዛሬ የምንማርበት ኃይለ ቃል ወደ ዕብራውያን መልእክት ምዕራፍ አራት ቁጥር አስራ አምስት ላይ ያለው ቃል ይሆናል። የትምህርታችንም ኃይለ ቃል የዕለቱ የነፍሴ ምግብ በድካሜ የሚራራልኝ ሊቀ ካህናት አለኝ። ቃሉም የተጻፈው እንዲህ ይላል፦ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ፣ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ሊቀ ካህናት በድካማችን ሊራራልን የሚችል ሊቀ ካህናት እኛ ያለን ሊቀ ካህናት እንዲህ አይነቱ ነው ይላል፣ እንጂ በድካማችን ሊራራልን የማይችል የማይችል ሊቀ ካህናት የለንም። ይህ ቃል ስለ ሊቀ ካህናታችን ኢየሱስ ክርስቶስ ነው። ምን ማለት ነው? ሊቀ ካህናት በብሉይ ዘመን አንድ ሊቀ ካህን ይሾማል። በየጊዜው በርካቶች ሊቀ ካህናት ሆነው ይሾሙ ነበረ። በተለይ ደግሞ ሊቀ ካህናት በዓመት አንድ ጊዜ ወደ መቅደሱ ገብቶ የበግ የጊደር የርግብ ወይም የመስዋዕቱን ደም ይረጭ ነበረ። የአዲስ ኪዳን ሊቀ ካህናታችን የካህናት ሁሉ አለቃ ማለት ነው። ሊቀ ካህናት ማለት የካህናት አለቃ። እነዛንም የሚሾመው የሚመርጠው ራሱ እግዚአብሔር ነበረ። አሁን ደግሞ ራሱ እግዚአብሔር ወደዚህ ምድር መጣና ካህን ሆነ፣ ሊቀ ካህናት ሆነ። የዛሬ ካህናት ሊቀ ካህናታችን ኢየሱስ ክርስቶስ ነው። የዛሬ ምእመናን ክርስቲያኖች እናንተ የተወደዳችሁ የተከበራችሁ ሊቀ ካህናታችሁ ኢየሱስ ክርስቶስ ነው። ሊቀ ካህናት የብሉይ ሊቀ ካህናት አሉ፣ በሐዲስ ኪዳንም ካህናት አሉ። የአምላካችን የኢየሱስ ክርስቶስ ሊቀ ካህናትነት ግን ይለያል። ለምሳሌ በብሉይ ዘመን የነበሩ ሊቀ ካህናት የበጉን የጊደሩን ወይም የርግቡን ወይም የዘውገ ማዕነቁን ወይም የእህሉን ቁርባን ያሳርጋሉ። በአዲስ ኪዳን ደግሞ ያሉ ሊቃነ ካህናት ወይም ቄሶች ወይም ካህን ተብለው የሚጠሩ የሚቀድሱ መነኮሳትም ጳጳሳትም ሊሆኑ ይችላሉ። ሁሉም ካህን ነው። የነዚህም ካህናት አገልግሎት ወደ መቅደሱ ቅዱስ ስጋውንና ክቡር ደሙን ይዘው ይገባሉ። የነዚህም ሊቀ ካህናታቸው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ካህን ሲባል ሊቀ ካህናት ሲባል ግን በዚሁ ምስጢሩን አውቃችሁ እንድትሄዱ ነው። ምንድን ነው ለየት የሚያደርገው? ወደ መድኃኒታችን ስንመጣ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባውና ይሄ መድኃኒታችን ኢየሱስ ክርስቶስ የሁላችን አዳኝና ቤዛ ሊቀ ካህናት ተብሎ ሲጠራ መስዋዕቱ ራሱ ነው። መስዋዕቱን አሳራጊው ራሱ ነው። መስዋዕቱን የሚቀበለውም እሱ ራሱ ነው። ይሄንን ልብ ብላችሁ እንድትይዙት እፈልጋለሁ። መስዋዕቱ ራሱ ነው። መስዋዕቱን የሚያሳርገው ራሱ ነው። ተወካፊውም መስዋዕቱን የሚቀበለው እሱ ራሱ ነው። ሁሉን ያደረገልን አምላካችን ለእኛ ነው። ጥቅሙ ለእኛ ነው። በከብቶች በረት ቢወለድ ለእኛ ነው። በሰላሳ ዘመኑ ቢጠመቅ ለእሱ አይደለም፣ ለእኛ ነው። ሁሉን የሚያደርገው ለእኛ ነው። የጾመው ለእኛ ነው። የተራበው ለእኛ ነው። የተጠማው ለእኛ ነው። መስቀሉን ተሸክሞ ቀራኒዮ የወጣው ለእኛ ነው። ለአንተ ነው፣ ለአንቺ ነው። የሸዋ አክሊል የደፋው ለእናንተ ነው። እጆቹ እግሮቹ የተሸነከሩት ለእናንተ ነው። ደሙ የፈሰሰው ለአንተ ነው፣ ለአንቺ ነው፣ ለሁላችንም ነው እንጂ ለራሱ አይደለም። ሊቀ ካህናትም የሆነው ለእኛ ነው። መስዋዕትም የሆነው ለእኛ ነው። መስዋዕቱንም የተቀበለው ለራሱ ለእኛ ነው። ስለዚህ ሊቀ ካህናት ሲል የካህናት አለቃ የእኛ ካህን ማለት ነው። ለስም አጠራሩ ክብር ምስጋና ይግባውና ኢየሱስ ክርስቶስ ሊቀ ካህናት ተብሎ ይጠራል። ካህን ሊቀ ካህናት ይባላል። እሱም መስዋዕት ሆኖ ራሱ ሰው ሆኖ ራሱ ተወካፊ ተቀባይ ሆኖ በቀራኔው አደባባይ በእፀ መስቀል ላይ ተሰቅሎ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ፣ ልብ በሉ፣ በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ እያለ ሐዋርያው የሚነግረን በዚህ በኃያሉ አምላክ በሊቀ ካህናታችን በኢየሱስ ክርስቶስ ነው። የብሉይ ሊቀ ካህናት ሁሉ ስለ ኃጢአት መባንና መሥዋዕትን ሊያቀርብ ከሰው ተመርጦ በብሉይ ዘመን ወደ መገናኛው ድንኳን ኋላም ወደ መቅደሱ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል፣ ስለ ሰው ይገባል። እርሱ ራሱም ደግሞ ሊቀ ካህናቱ ድካምን ስለሚለብስ ሰው ነዋ። በብሉይ ዘመን የነበርነውም ዛሬ ያለነውም ያኔ የምነሱ ዛሬ እኛ ድካም የሚስማማን የሰው ልጆች ሩቅ ብእሲ ነን። ተመልከቱ መድኃኒታችን ኢየሱስ ክርስቶስ ግን ሥጋን የተዋሃደ አምላክ ነው። ያ ሊቀ ካህናት ስለ ህዝብ እንዲያቀርብ እንዲሁ ደግሞ ስለ ራሱ ደግሞ መሥዋዕትን ስለ ኃጢአት ሊያቀርብ ይገባዋል። ስለ ራሱ ኢየሱስ ክርስቶስ ግን ስለ ራሱ አይደለም ለእኔና ለእናንተ ነው። ዛሬ ዋናው የዕለቱ የነፍሴ ምግብ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ሕማማችንን የሚያውቅ ድካማችንን የሚያውቅ ፈተናችንን የሚያውቅ የሚራራልን ሊቀ ካህናት አለን ነው በዚህ ያለው ቃል እንደሚነግረን አንደኛ ድካማችንን ሁሉ ያውቃል ኢየሱስ ክርስቶስ። ድካማችንን ማወቅ ብቻ ደግሞ ሳይሆን ሁለተኛ ይራራልናል። ይሄ ነው ትልቁ መልእክት፣ የሚራራ ድካሜን የሚያውቅ ሊቀ ካህናት ኢየሱስ አለኝ። ይሄ ማለት ወገኖቼ የእግዚአብሔር ሰው የመሆን ሚስጥር ከሰማይ ሰማያት የመውረዱ ምስጢር፣ ከቅድስተ ቅዱሳን ከድንግል ማርያም የመወለዱ ምስጢር፣ የእኔና የናንተን ስጋ የመዋሃዱ ምስጢር፣ ሰው የመሆኑ ምስጢር እርሱ ስለኛ በእኛ ፈንታ በቀራኔው አደባባይ ተሰቅሎ የእኛን ግርፋት ግርፋቱ አድርጎ ሐሞትና ከርቤን ቀምሶ እንትፍ ብሎ ኃጢአትን ትፉት ብሎ እጆቹን ለሕማም የዘረጋው ደሙን ያፈሰሰው የእኛን ፈተና የወሰደው እርሱ ድካማችንን ደካማ መሆናችንን ስላወቀ ነው። ከአራቱ አበይት ነቢያት አንዱ የሆነው ኢሳይያስ እንዲህ ብሎ ገልጾት ነበረ። የኔና የእናንተን ድካም የሚያርቀውን ድካማችን የሚያውቅ ያንንም የሚያርቀውን የሚራራልን ሩኅሩህ የሆነ ይቅርባ የሆነ ርርህት የሆነች ያዛኝቱ የድንግል ማርያም ልጅ ሊቀ ካህናታችን ኢየሱስ ክርስቶስ እንዴት እንደሚራራልን እንዴት ከመከራ እንደሚያድንን ሲናገር በእውነት ደዊያችንን ተቀበለ፣ ህማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው፤ እርሱ ግን ስለ መተላለፋችን ቆሰለ ይላል። ወገኖቼ፣ ድካሜን የሚያውቅ ሊቀ ካህናት አለኝ። የዕለቱ የነፍሴ ምግብ የሚራራልኝ አባት አለኝ። ሰው አይራራም። ሰው ጨካኝ ነው ልቡንስ ማን ያውቀዋል ይላል ስለዚህ ሩህሩህ አምላክ ወደዚህ መጣ ቸሩ አምላክ ወደዚህ መጣ ይቅር ባይ አምላክ ወደዚህ መጣ ምንድን ነው ያለን ሲያስተምረን ልጆቻችሁ ዳቦ ሲለምኗችሁ ድንጋይ ትሰጣላችሁ ታደርጋላችሁ ልጆቻችሁ አሳ ቢለምኗችሁ እባብ ትሰጧቸዋላችሁ ታደርጋላችሁ ልጆቻችሁ አጉርሱን ሲሏችሁ አፈር ታወርሷቸዋላችሁ ታደርጋላችሁ? ይን አታደርጉም። እናንተ ታዲያ ክፉና ጨካኝ ስትሆኑ ይሄን ካደረጋችሁ እኔ ሩህሩህ አባታችሁ ደግሞ እንዴት አብልጬ አላደርግላችሁም? ይላችኋል። ሰማህ? ቃሉን ሰማሽ? አምላክሽ የሚናገረውን ሩህሩህ አምላክ ድካምህን የሚያውቅ ድካምሽን የሚያውቅ አለ። እርሱ በሰማያት ያለ የእኔና የናንተ ሊቀ ካህናት ታላቁ አምላክ ከሞትም የመስቀልን ሞት ለእኛ ብሎ የተቀበለ፣ ይህም ደግሞ በፈተናዎች ሁሉ ጸንተን እንድንኖር የነገረን፣ ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ክርም አያጠፋም የተባለ ደግ ሊቀ ካህናት፣ ሩኅሩህ ሊቀ ካህናትን ያለን ወገኖቼ፣ ስለዚህ በዛሬው የዕለቱ የነፍሴ ምግብ ሁለት ነገርን ልብበል፣ ሁለት ነገርን ልብበይ። አንደኛ ድካምህን ያውቃል፣ ድካምሽን ያውቃል፣ ድካሜን ያውቃል፣ ድካማችንን ያውቃል። ደካማነን ደካማነህ። ብዙ ትደክማለህ። ጸሎት ለመቆም አልቻልክም፣ ትደክማለህ። መስገድ አልቻልክም ትደክማለህ። አንቺም እንዲሁ በፊቱ መቆም አልቻልሽም፣ ትደክሚያለሽ። ጸሎት ለማድረግ አልቻልሽም፣ ትደክሚያለሽ አንደኛ በስራ ትደክሙ ትደክሙ ትደክሙና ነው ድክም ሲላችሁ ነው ጸሎት ለማድረግም ተነስታችሁ አስራ አምስት የምታዛጉት አንዳንዶቻችሁ በብዙ ነገር ነው የምትደክሙት በቃ ማርታ በጥቂት እኮ ይበቃል ያለውን አናስታውሰውም ጥቂት እኮ ይበቃል ማርታ እኔ ያበዛዋለሁ ሲል ነው ያብዛላችሁ እግዚአብሔር ይባርክላችሁ እግዚአብሔር ትደክማላችሁ ለማስቀደስ ደክመኋል የለህም እሁድ ጠዋት ለመነሳት ደክመዋል። የለሽም። አንቺ ማታም ቀሚስሽን አዘጋጅተሻል፣ ነጠላሽን አዘጋጀሽ፣ ነገ በለሊት ሄጃ አስቀድሳለሁ። ሁሉን ነገር አደረግሽ፣ ደክመሻል። ሄዶም ቆሞ ለማስቀደስ ደክመሃል። እግርህ ይደክማል፣ ይንቀጠቀጣል። ትዕግስት የለህም። ቲክቶኩ መች ፋታ ይሰጥሃል? ቲክቶኩ መቼ ፋታ ይሰጥሻል? ወሬው ወሬ ወሬ ወሬ። የድሮ ዘፈን ነበረ፣ አምናም ወሬ፣ ዘንድሮም ወሬ መስከረም መጥቶ ተሸጋገረ። መስከረምም ወሬ፣ ጥቅምትም ወሬ። ኪሳችሁ ወሬ ተሸክማችሁ እኮ ነው የምትሄዱት። ስልክ ማለት እኮ ወሬ ነው። ለጸሎት ግን የለህም፣ ደክመሃል። በምስጋና ፊቱ ለመቆም ደክመሃል። ያንን መንፈስ አርቀው ምንም ድካምህን ቢያቅ ድካምህን ያውቃል ማለት በዚህ መንገድ ዓለም ድካምህን ያውቃል ማለት ሰውነታችን፣ እኛ በእኛነታችን አዎ ንጹሕ ሆነን መገኘት አንችልም፣ ቅዱስ ሆነን መገኘት አንችልም። እንሰራለን፣ እንታገላለን፣ እንበረታለን፣ ቃሉን እንሰማለን፣ እንጸናለን። ግን ሁሉን ነገር ሊያደርግልን የሚችል ብንሳሳት ብንወድቅ ሊያነሳን የሚችል ብንጎብጥ ሊያቀናን የሚችል ብንታመም ሊፈውሰን የሚችል ብንታወር አይናችን የሚያበራ ጨለማችንን አርቆ ብርሃንን የሚያጥለቀልቅ የንጋት ኮከብ የሚያበራ የእሴይ ዘር የዳዊት ስር ከዛ የመጣው እሱ ኢየሱስ ክርስቶስ ወገኖቼ ድካማችንን ያውቃል። ድካምህን ያውቃል። አንዳንድ ጊዜ ኃጢአት ሰርታችሁ በደል ሰርታችሁ በቃ እግዚአብሔር እንደው ልክ እንደ ሴጣን ወዲያው አንገታችሁን ቆርጦ የሚጠላችሁ ይመስላችኋል። እሱ ጠንቋይ ቤት ነው፣ እንደሱ ነገር ያለው ጠንቋይ ቤት ነው፣ ቃልቻ ቤት ነው ሟርተኞች፣ አስማተኞች፣ ዲያብሎስ ጋንጩር ባለበት ነው። ወዲያውኑ በጋል ሰዋሃልኝም ብሎ የሚገድል ሰይጣን ነው። ለዘመን መለወጫ ልብ ወርቅ ዶሮ አላደርሽም፣ ለመስቀል ወሰራ ዶሮ አላረድክም ብሎ የሚገድል ሰይጣን ነው። እግዚአብሔር ቸር ነው፣ ደግ ነው። እሱን ነው እኔ የምነግራችሁ ጊዜ። ደግ እግዚአብሔር ነው ያለን። ምን ችለን ሁሉ እናደርጋለን። ከዛ በላይ ግን እንዳንፈተን የሚጠብቀን ድካማችንን የሚያውቅ አባት እግዚአብሔር አለን። ድካማችንን ያውቃል። ድካምህን ያውቃል። አንዳንድ ሰዎች ሥጋው ደግሞ ለምን አትቀበሉም? አረ ገና ነኝ ገና ነኝ፣ እንደዚህ ብዬ ለምን ኃጢአት እሰራለሁ? እና ከኃጢአት ለዘላለም አትነጻ መቃብር ነው የምትወርደው። አንችም እንደዚሁ ከሱስ ከራቃችሁ፣ ከጫት ከራቃችሁ፣ ከሐሽሽ ከራቃችሁ፣ ከዝሙት ከራቃችሁ፣ ከጣዖት ከራቃችሁ፣ ከጨሌ ከራቃችሁ፣ በሚዛን ከመበደል ከራቃችሁ ሰነድ ከመሰረዝ ከመደለዝ ከራቃችሁ አንደበታችሁን ከክፉ ኃጢአት ንግግር ከቆጠባችሁ ስጋው ደሙ ለእናንተ ነው። የቀረውን ኃጢአት ሁሉ የሚደመስስ እሱ ነው። ድካማችንን ያውቃል። ወደሱ እሱ ስንቀርብ ትላንት እንደሰማነው ነው። ደግ አምላክ፣ ሩሩህ አምላክ፣ ቸር አምላክ ነው። በስራዬ አይደለም የወደደኝ የመረጠኝ፣ በቸርነቱ ነው። ስሙ ለዘላለም የተመሰገነ ይሁን። ድካማችንን ማወቅ ብቻ አይደለም ክርስቲያኖች ይራራልሃል፣ ይራራልሻል። ሩህሩህ ነው። ያችን ዘማ ሴት ድንጋይ ይዘው ሊወግሯት እንደነበሩ ተምረናል። ሰው ክፉ ነው። ከሕፃን ጀምሮ ድንጋይ ይዞ መጣ። ሽማግሌ ሁሉ ድንጋይ ይዞ መጣ። ሰው ለመግደል፣ ሰው ለመውገር፣ ሰው ለመደብደብ ድንጋይ ይዞ መጣ፣ ተሰበሰበ። ይሄ ነው አራዊት ትውልድ፣ የእፉኝት ልጆች የተባለው ይሄ ነው እናንተ የእፉኝት ልጆች ከሚመጣው መከራ እንድታመልጡ ማን የነገራችሁ ያላቸው፣ ይሄ ትውልድ ነው። የእፉኝት ልጅ የሚባለው በአፋቸው ይረግማሉ፣ ከመላሳቸው በታች መርዝ አለ፣ እግራቸው ደም ለማፍሰስ ፈጣን ነው፣ እጃቸውን በደም እየተነከረ ነው የሚለው ይህን ትውልድ ነው። ከዛ ውስጥ ወጥተህ ና፣ ወደ ሥጋው ደሙ ቅረብ፣ ወደ መንበሩ ቅደብ፣ ወደ ዙፋኑ ቅረብ። ሰው ወደ ሌላ ቦታ ይሮጣል ይቀድማል። አንተ ግን ወደ ስጋውና ወደ ደሙና የሚራራ አምላክ ነው ያለህ። ይቀርባ አምላክ ነው ያለህ። መቼ እንደምትሞት ምን ታውቃለህ? መቼ እንደምትሞቺ ምን ታውቂያለሽ? ስለዚህ ሊቀ ካህናቱ ይጣራል። ሰላም ለኩልክሙ ይላቸዋል፣ ይላችኋል። ሰላሜን እንኩ ይላችኋል። አስታረኳችሁ ይላችኋል። ከባህሪ አባቴ ከአብ ከባህሪ ህይወቴ ከመንፈስ ቅዱስ ከኔ ጋር አስታረኳችሁ ይላችኋል። ሊቀ ካህናቱ እርሱ ራሱ መስዋዕት አቅራቢ ቀርቦ ራሱ መስዋዕት ሆኖ ራሱ መስዋዕቱን ተወካፊ ሆኖ ሊቀ ካህናታችን ኢየሱስ ክርስቶስ የሚራራ ነው እንጂ የማይራራ ሊቀ ካህናት የለንምኝ አለ። የሚራራ ሊቀ ካህናት አለን አለ። እሱም የስጦታ መጀመሪያ ነው። ስሙም ኢየሱስ ክርስቶስ ነው። ለአባቱ ኃይሉ ጥበቡ ነው። ክንዱ ነው። የዓለምን ኃጢአት የሚያርቅ ነው። የእግዚአብሔር በግ ነው። እሱ ነው የእግዚአብሔር በግ ይቅር የሚለን የእግዚአብሔር በግ በደሙ ፍሰት የሚያድንን የእግዚአብሔር በግ እሱ ነው። ወዶናል። ከሰማይ ወርዷል። ከድንግል ተወልዷል። ሟች የሆነውን ይህንን ሰውነታችንን የፈጠረ እሱ ነው አስቀድሞ። አሁንም ደግሞ እንሆ ቀይሮ በአዲስ ፍጥረት የፈወሰን የሚያድነን ወገኖቼ እሱ ነው። መላእክትን የእሳት ነበልባል የሚያደርጋቸው መናፍስት የሚያደርጋቸው ረቂቃን የሚያደርጋቸው በፊቱ ቆመው የሚያገለግሉትን ቅዱስ ቅዱስ ቅዱስ እግዚአብሔር ብለው የሚጠሩትን የፈጠረ፣ እናንተንም እንዲጠብቁ ያደረገ እርሱ የስጦታ መጀመሪያ ኢየሱስ ክርስቶስ ለአባቱ ኃይሉ ጥበቡ ነው። ላንተ አባትህ ነው፣ ካህንህ ነው። ይራራል፣ ይራራልሻል፣ ይራራልናል። እሱ ታላቅ አምላክ ነው ወገኖቼ። የዕለቱ የነፍሴ ምግብ ድካሜን ያውቃል፣ ይራራልኛል። ድካሜን ያውቃል፣ ይራራልኛል። እውነት ነው። አቤቱ አምላካችን ሆይ ድካማችንን ታውቃለህ፣ ትራራልናለህ። በስጦታ መንፈስ ወገኖችን አሁን የሚሰሙን ልጆችን ሁሉ ደስ አሰኛቸው። ጭንቁን ነገር የምታቀል ጭንቀታቸውን አቅልላቸው። የተቸገረውን የምትረዳ አንተ የሚሰሙን በዚህ ሰዓት ያሉትን ሁሉ በተቸገሩበት ችግር ፈጥነ ድረስላቸው። አንተ የነቢያት ክብራቸው፣ የሐዋርያት ጌጣቸው፣ የነዳያን የሚሰሙ የነዚህ ሁሉ ገንዘባቸው፣ ተስፋ ላጡ ሰዎች ሁሉ ተስፋቸው፣ ሙታንን በትንሣኤ የምታነሳ ኢየሱስ ክርስቶስ ሆይ አንተ የእኛ ሊቀ ካህናት ነህ። ድካማችን የምታውቅ ነህ፣ የምትራራልን ነህ። ስለዚህ ለዘላለም እናመሰግናለን። የተከበራችሁ ክርስቲያኖች በሀያሉ አምላክ በልዑል እግዚአብሔር የተወደዳችሁ እናንተ፣ አዎ የሰው ልጆች ነንና ደካሞች ነን። ድካምህን ግን ያውቃል፣ ድካምሽን ያውቃል። ስለዚህም ሊቀ ካህናታችን ሩኅሩህ ነው፣ ይራራልናል። ኃጢአት በደላችን ይደመስሳል። መሐሪ ነው፣ ይመራል ይቅርባይ ነው፣ ይቅር ይላል። ቸር ነው፣ ቸርነቱን ያለብሳችኋል። ቅዱስ ነው፣ ይቀድሳችኋል። ክቡር ነው፣ ያከብራችኋል። ልዑል ነው፣ ልዑላን ያደርጋችኋል። ኃያል ነው፣ ኃያላን ያደርጋችኋል። እሱ ከእናንተ ጋር ሲሆን፣ ኃያላን ናችሁ። እናንተ ኦርቶዶክሳውያን፣ የተዋህዶ ልጆች፣ ክርስቲያኖች ወይ፣ ድካማችን የሚያውቅ የሚራራ ሊቀ ካህናት አለን እንጂ የማይራራ ሊቀ ካህናት የለንም። የእናቱ የድንግል ምልጃ በቀኝ በግራ ይደግፋችሁ፣ ጸሎቷ ከፊት ይምራችሁ፣ ከኋላ ይከተላችሁ። በልቡናችሁም ከልጅዋ ጋር ነክሳ ለዘላለም ትኑር። ያስተማረን የመከረን ኃያሉ አምላክ ስሙ የተመሰገነ ይሁን። ይህን ቃል ከእኔ ጋር አብራችሁ ሌሎች ሰዎች እንዲሰሙ ላይክና ሼር በማድረግ የምታደርሱትን ሁሉ እግዚአብሔር የልባችሁን ሐሳብ ሰምቶ ይፈጽምላችሁ። የሰማነውን ቃል ሁሉ ለበረከት ያድርግልን። አምላካችን አንተ ርህሩህ አምላክ፣ አንተ ደግ አምላክ፣ አንተ ቸር አምላክ፣ ደካማ ነኝ እኔ ልጅህ ደካማ ነኝ። ብዙ የድካም ነገሮችን አደርጋለሁ። ልጆች ደካማ ናቸው፣ ይደክማሉ ኃይል ስጣቸው፣ ይደክማሉ አበርታቸው፣ ይደክማሉ አጽናቸው፣ ይደክማሉ አቁማቸው። ያቁማችሁ፣ ያጽናችሁ፣ ያበርታችሁ፣ በሚካኤል ክንፊ ጋርዳችሁ በገብርኤል መስቀል አጥር ይሆናችሁ። ሀገራችንን ሰላም ያድርግልን። የሞቱ ዘመዶቻችሁን ሁሉ ያጽድቅላችሁ። በደዌ ዳኛ በአልጋ ቁራኛ የተያዙትን በቤትም በሕክምናም ስፍራ የሚሰቃዩትን ሕሙማን ሁሉ በቅዱስ እጁ ዳብሶ ይፈውስላችሁ። ሁላችሁንም ጤና ይስጣችሁ። የልቡናችሁን ልመና ሰምቶ ይፈጸምላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያሉ አምላክ ክብር ምስጋና ይግባው። ረድኤቱና በጎነቱ አይራቀን። ተከበራችሁ ኦርቶዶክሳውያን የተዋህዱ ልጆች፣ እናንተ ክርስቲያኖች፣ በደም የተገዛችሁ የድንግል ወዳጆች የመጽሐፍ ቅዱስ ጥናት የተጀመረውን ሁለት ክፍሎች መግቢያ ተደርጓል። እናንተም ተማሩበት፣ ሌሎችም ነገሩ እባካችሁ። ቃሉ ለብዙዎች ይድረስ አድርሱት። በነገው ሰዓት ደግሞ ለመገናኘት ያብቃን። ከማታ እስከ ጠዋት የጠበቀን የጠዋቱን ብርሃን የፀሐይ ፍንጣቂ ያሳየን ከጠዋትም እስከ ማታ ደግሞ የሚጠብቀን ቸሮ አምላካችን እግዚአብሔር በረድኤቱ አይለየን። ልዑል እግዚአብሔር ይባርካችሁ ፊቱን ይግለጽላችሁ። ልዑል እግዚአብሔር ይባርካችሁ ፊቱን ያብራላችሁ። ልዑል እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ በመንፈሳዊ በረከትም ያክብራችሁ። የጎደላችሁን ሙሉ፣ የመረራችሁን ሁሉ ጣፋጭ ያድርግላችሁ። አሜን። ክብርም ውዳሴም ገናናነትም ለሀያሉ አምላክ ለሰራዊት ጌታ ለእግዚአብሔር ይሁን ወለዓለመ ዓለም